በስመ አብ ወልድ በመንፈስ ቅዱስ አሉ አምላክ አሜን። በአብ ስመ አምኜ አብን ተወላደዬ በወልድ ስመ አምኜ ወልድን ተወላደዬ በመንፈስ ቅዱስ ስመ አምኜ መንፈስ ቅዱስን አካላት በግብር ሦስት በመለኮት በባሕርይ እና አንድ አምላክ አምኜ እግዚአብሔርን ቃል መናገር እጀምራለሁ። ዛሬ በኢትዮጵያውያን ዘንድ ሌላ ተደራቢ በዓል አለ። የአባቶቻችን የአርበኞች በዓል ነው። እንግዲህ አርበኛ ሲባል ሁላችን የምናውቀው እንደምንረዳው፣ ብዙ ጊዜ አርበኛ የሚለውን ስም ብዙ ሰው ያው ያለ ቦታው ይጠቀመዋል፣ ይታወቃል። ምክንያቱም በዚህ ምድር ሰው እግዚአብሔር ነው የማለት ሁሉ ይችላል፣ ያው የሚከለክለው ስለሌለ እግዚአብሔር ነው የማለት ሁሉ ይችላል ለጊዜው ማለት ይችላል፣ የማያዋጣ ቢሆንም መጨረሻው እንዲያ ነው እና በዚህ ምድር ብዙዎች አርበኞች ይባላሉ። ብዙዎች እንደዚያ ይባላሉ። ብዙዎች እንደዚያ ይባላሉ። ብዙዎች እንደዚ ይባላሉ። እውነታው ግን ሌላ ነው። እውነታው ግን ሌላ ነው። የአንዱን እውነተኛ መጠሪያ ለሌላ መስጠት አይቻልም። ነገር ግን ይህን ለምን ተሰጠ፣ ለምን ተሰጠ አንልምና። ብዙዎች አርበኝነትን ለሌላ ቦታ የሆኑ አምባገነኖችን የሆነ አገራችን ሰው ስልጣኑን ለማጥናት የሚጠቀሙትን ውጊያ አርበኛ ሊሆን አይችልም። አገር ለማጥፋት እየተዋጋ ሰውን ለመግደል፣ ወገንን ለማጥፋት እየተዋጋ አርበኛ ሊሆን አይችልም። አርበኛ የሚሆነው ለእውነተኛነት የቆመ ለወገን ለሀገር የቆመ ሀገር፣ ሃይማኖት፣ ባህል፣ ማንነት ቤተ አገር አጠቃላይ እንዳይጠፋ የሚዋጋ የሚታገል ለዚያ ተጋድሎ ራሱን የሰጠ ነው አርበኛ የሚባለው። ከዚህ ውጭ ያለው አርበኛ ሊሆን አይችልም። በዚህ ነው መተርጎም ያለበት። ይሄንን ትርጓሜ ሳይዝ አርበኛ ሊሆን አይችልም እና አባቶቻችን ይሄን አድርገዋል። እንግዲህ በሕይወት ያሉም አሉ፣ በሕይወት ያለሉም አሉ። አርበኝነታቸው ዓለም ያወቀው ፀሐይ የሞቀው ነውና ያንን አርበኝነታቸው ደግሞ ኢትዮጵያን ኢትዮጵያ አሰኝተዋል። ሀገራችን ትልቅ የሆነች ሀገር እንድትሆን አድርገዋል። በዓለም አቀፍ ደረጃ በዓለም አቀፍ ደረጃ የታወቀች ሀገር እንድትሆን አድርገዋል አድርገዋል። ለምን በጎ ስራ ሰርተዋልና መልካም ስራ ሰርተዋልና። ይህን ያደረጋቸው ይህን አርበኛ እንዲሆኑ ያደረጋቸው ደግሞ ሃይማኖታቸው ነው። ግፍን ስለተቃወሙ ነው። ግፍን ስለተጸየፉ ነው። ሰዎች ሲገፉ ሰዎች ሲገደሉ አላግባብ። ሃይማኖታቸው እንዲጠፋ፣ ባህላቸው እንዲጠፋ፣ ማንነታቸው እንዲጠፋ ሁሉ ነገር ባህል ሲባል ዝም ብሎ ይሄ በሌላው አካባቢ በእርግጥ በእኛ አካባቢ ሃይማኖታዊ ባህል ነው ያለን ይታወቃል። ዛፍ ስር አንቀመጥም። ዛፋና ፋና መልክም ምንም አና መልክም ምናልባት አንዳንድ ሰው አባይ እየሄደ ደም የሚያፈስ ምናምን ይኖራል። ለራሱ ቢበላው ይጠቀም ነበር። ለአባይ ደግሞ ከማፍሰስ ራሱ ግጥም አድርጎ ቢበላ እራቡን ያስታግስበት ነበረ። እንግዲህ ያለማወቅ ሊሆን ይችላል ግን ይሄ በዓል ተብሎ አይነገርም የጎላ ነገርም አይደለም። የአንዳንድ ሰዎች ስህተት የአንዳንድ ሰዎች ተራ ንግግር ነው። በሌላ ቦታ ግን ባህል አለ ሃይማኖት ያልሆነ እኛ ግን ሃይማኖታዊ ባህል ነው ያለን። ሁሉ ነገራችን፣ አለባበሳችን፣ አበላላችን፣ አነጋገራችን ሁሉ በየሁኔታው የምንሰራው ስራ ሁሉ ሃይማኖታዊ ባህል ነው ያለን። ይሄ ደግሞ የታላቅነታችን ምልክት ነው። እንዲህ ስላችሁ ደግሞ ፈርቀን አልብላችሁ በጎ ስራ መስራትን እንዳተው አደራ ላለሁ። ነገር ግን መሬት ላይ ያለ ስለሆነ መናገር ስላለብን ነው። እና እንግዲህ ያው አለባበሳችን፣ አነጋገራችን፣ የልጅ አስተዳደጋችን ትንሽ እየተበረዘ እየተበረዘ መጥቷል። ወንዱም አለባበሱ ሌላ ሆኗል። ሴቱም በሴቶች በተለይ ደግሞ የጠና ይሆናል። አለባበሱ ሌላ አለባበስ የሰርጉ አለባበስ ሌላ ሆኗል። ሚዲያው መቼም ሰርግ ባይኖርም ደስታ ባይኖረንም አሁን ባለንበት ማለት ነው። አሁን ያለ ነው በዓርብ ነው እና ዓርብ ነው ስቅለት ነው እና ስ ትንሳያትን እንዴት ለምን እንዲለን እንዳስብ እየተናገርኩ ያለው የዓላውን ነው። የመጀመሪያ የነበርን ያለንበት ነው። አሁን ያለ ነው እኛ ትንሣኤውን እናከብራለን እንጂ ያለ ነው በመከራ በስቃይ ነው በሚያሰጥቅ ሁኔታ ነው ያለ ነው እና ይሄ ያልፋል። ዛሬ ዓርብ ነው፣ ነገ ደግሞ ትንሣኤ ነው። ዓርብ የነበረው ቅዳሜን ውሎ እሑድ ትንሣኤ ነው የሆነው እና ይሄ ማንነታችን አይከትልም። ይህ መከራችን አይቀጥልም። ይህ መታገታችን፣ ይህ መገደላችን፣ ይህ መዘረፋችን፣ መሰደዳችን፣ ሁሉ ነገራችን አሁን የምናየው ነገር አይቀጥልም። ይህ ጊዜ ጉዳይ ብቻ ነው። ይህን ደግሞ ያመጣው የእኔና የእናንተ ድክመት ነው፣ ድክመት ነው። የሌሎችም ነገር ተጨምሮ እና ያንን ያንን ሁሉ የሚበረዝ በዓል እንዳይጠፋ ነው የተዋጉለ ማለት ፈልጌ ነው። አለባበሳችን እንዳይጠፋ ይኸው ነጭ አለባበስ። ይህን ያስተማረች ቤተክርስቲያን ነው። ይህን የሰበከች ቤተክርስቲያን ነው። ሰዎች በአንድነት እንዲኖሩ ሰዎች አንድ አይነት ህይወት እንዲኖራቸው ሰዎች እንዲከባበሩ ይህን ሁሉ ያደረገች በቤተክርስቲያን ነው። እና ዛሬ የአባቶቻችን የአርበኞች በዓለ መታሰቢያ ስለሆነ ነው። እንግዲህ አርበኝነት በስቅለት ነው የተጀመረው። መድኃኒዓለም ኢየሱስ ክርስቶስ ራሱ ነው ያደረገው። ለክፎች፣ ለእነዚያ ክፎች ክፉነታቸውን ለማጥፋት ሳይሆን ስለነሱ እነሱ የእነሱን ክፋት ለማሳየት እነሱን ታዘዘ ነገር ግን መጨረሻቸው አላማረም እና በእለተ አርብ እርሱ ያንን ተጋድሎ አሳየ። ሞት የማይገባው አምላክ ሞተ፣ መሰቀል የማይገባው አምላክ ተሰቀለ፣ መገረፍ የማይገባው አምላክ ተገረፈ፣ መገፋት የማይገባው አምላክ ተገፋ፣ ተናቀ። ይህ ሁሉ የሆነው ግን እኛ ልጅነት ስላልነበረን፣ ክብር ስላልነበረን፣ ጸጋ ስላልነበረን፣ ህብረት ስላልነበረ፣ አንድነት ስላልነበረን ይህን ሁሉ ሊመልስልን ጸጋችን በመብላትን ነመችን በከከበረ የለን በልተው የከበረ የለም። ሆዱ የከበደው ብቻ ነው የሚኖረው ከበላ ማለት ነው። እና በመብል የከበረ የለም። በስጋዊ መብል የከበረ ሰው የለም። እና በዚያ የሚከብር ስለሌለ አባታችን አዳም እናታችን ያዋል በልተው ተዋረዱ። ያውም እኮ እንደው እንደ አሁኑ እንዲያንድ የተለያየ ምናምን የምትሉት አለ አደለ? ሞሰቡን የሚያጨናነቅ ያው ሞሰብ እንኳን የለም። የዶሮ ምንድነው የዶሮ ጫጭት መብያ የምትባላለች ይችን የምታል እንጀራ የምታስቀምጥ ምታስቀምጥ ሳህን ባቲ ነው መሰብ ይባላል በዚያች ነው ያችኑም ደግሞ እንዲያ እንዲያ እንዲያ እንዲያ ይደረጋል ዙሪዋን ይቀመጥባታል የሚቆረስ እየጠፋ እናያለን እንግዲህ ሞሰብ የለም ማድም የለም ይ ተቀይሮት ነ ይሄ በአላችን ነበር መሰብ ቀርቦ ቀለምሻሽ የሚባላል በገጠር የሚሰፋ አሁን የሚሰፋም የለም ምንም ነገር የለም። ሁላችን ዝም ብለን ሌላ ነው የሆን ነውና ባካችሁ። ማንም የሚጎትተን ማንም ደግሞ የሚያቆመን አለ። ጋሪ ታውቃላችሁ አይደል? ስታቆሙት ይቆማል፣ ስትጎቱት ይጎተታል። ለምን ነው እንደ ዘምን ሆነ? ሲሰጡን መቀበል፣ ሲሰጡን ዝም ብለ ያለሆነውን መቀበል፣ የእኛ ያልሆነውን መቀበል፣ የእኛ የሆነውን መተው፣ ይሄ ነው እንደ ጋሪ የሚያሰኛል። ስለዚህ አበላላች ሌላ እንዲሆን ሌላ እንዲሆን እየተሰራ ነው ያለው፣ እየተሰራ ምክንያቱም አንድ መሰረታዊ ያለ ነው። መሰረታዊ ማንነቱ የሚጠፋው አንድ ሰው በአንድ ጊዜ የሆነ ነገር ባደርግ አይደል፣ ቀስ በቀስ ነው። አመጋገቡን፣ አለባበሱን፣ አኗኗሩን እየቀየረ እየቀየረ መጨረሻ ላይ ያጠፋዋል። እንደዚያ ነው እና እና በመብል ያልከበረው አዳም በመብል ምክንያት ክብሩ ስላጣ መቸስ ወፍ እኮ የሚመታው እበላበላ ሲል ነው ጦቅ ጅግራ የሚያዘው በሆዱ ምክንያት ነው። በወጥመድ ይያዛል። ሰውም የሚያዘው የሚጠመደው በሆዱ ምክንያት ነው። ክብሩን የሚያጣ በሆዱ ምክንያት ነው። አላግባብ ሲመገብ፣ ከልክ ያለፈ ሲመገብ ማለት ነው። መብላታቸውን እየተቃወሙ አይደለም። እና ወደ ነገር የለመለሳችሁ የዛሬውን ቀን ለመናገር ፈልጌ ነው። የአባቶቻችን ተጋድሎ ነው። የአባቶቻችን እውነተኛነት፣ የአባቶቻችን የሀገር ፍቅር፣ ስለሌላው ሌላው መኖር፣ ስለሌላው ሌላው መሞት፣ ስለሌላው አስቦ ለምን ወገኔ አገሬ ይጠፋል ብለው በተጋድሎ ያሳዩት አባቶቻችን ባለሚከበርበት ነው።